ያዘኝ ነው። ፋሚሊዎች እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሼላችኋለሁ። እንዴት ነው? ፀጉራችንን ተሰራ። እናንተ ፀጉር ያድርጉልን። ይሬ ረረነችና ፋብ ይያለው ከዚህን ጊዜ ከአራት ወር በኋላ ፀጉሬ ራሱ የተሰራ አልገባችሁም። የወጣው ፀጉር ብትወያዩት በጣም ብዙ የዚህን ግማሽ ይሆናል። የወጣው ፀጉሬ ደርዶ ነበረ። ለአራት ወር ሙሉ እንግዲህ ሳልታጠበው ምናምን ሳልፈታ ምናምን ነገር ነበረ ደርዶ ላይ ተያይዞ ነበረ። ለመጀመሪያ ጊዜ እንደዚህ ስሰራው ወፈረ ፈረ ተደርጎ እና እኔ ተመቸኝ። ይሄ ይሄ ተመችቶኛል። ለማንኛውም ወደ ቪዲዮዋችን ስንገባ ወደ ያበዛባችሁ ቪዲዮዋችን ምንድን ነው፣ እህቴ ከአዳማ ድረስ አዲስ አበባ መታለች። ከዚያ አስራ ሁለት ብቻ እንትን አለ ሩጫ፣ ታላቁ ሩጫ አለ አይደል? እሱ ላይ ዳንስ ያቀርባሉና በጣም ብዙ ሆኖ ወደ ሰባ ምናምን ዳንሰኞች ሆኖ ተሰብስበው በየሀገሩ ተሰብስበው መጥተው ፕሮግራም ተዘጋጅቶ የሩጫው ጊዜ መድረክ ላይ ሾ ያቀርባል። ሾ ማለት መድረክ ላይ ወጥቶ ይደንሳሉ። እና ለዛ ተብሎ እዚህ አዲስ አበባ ለሁለት ሳምንት ነው የተባሉት። ለሁለት ሳምንት እዚህ አዲስ አበባ መታለች። እና ዛሬ ምን አደርጋለሁ? አሪፍ ቆይታ አሳልፋለሁ ማለት ነው። እንጆይ እናደርጋለን፣ ምግብ እንበላለን። ከዛ መዝናኞች እዣ ሄዳለ ቦራ ምናምን እዣ ሄዳለ ሄዳበት ማታቀ የምትፈልገውን እሷ ይህን አርግልኝ ትበለኝ በምችለው አቅም ያደርግላታለሁ ማለት ነው። እሷ ብቻ ሳተን ጓደኞቻ ሶስት ጓደኞች ምናምን ብቻ ጓደኞቿ አሏት። ስንት እንደሆነ አላውቅም። እንግዲህ ብቻ አሪፍ ጊዜ የምትፈልገውን ነገር ከእህቴ ጋር በጣም ቆየን ከተገናኘን፣ አሪፍ ጊዜ አዲስ አበባ ላይ እናሳልፋለን ማለት ነው። የምትፈልገውን ምግብ፣ የምትፈልገውን ቦታ፣ የምትፈልገውን ነገሮች አድርግላታለሁ ማለት ነው። ወደ ጉዞዋችን አብሮብናል። ግን ሰብስክራይብ እያደርጋችሁ ያዘው ያዘው ደርሰናል። ትንሽ ቀድሚያቸው ነበረን። አግኝቻቸዋለሁ ማለት ነው እ ያዘው እንዴት ናችሁ? ተገናኝተናል። ከመጣችሁ እዚህ ስን ጊዜ ሆናችሁ? አስራ ሁለት ቀን ዘጠኝ ቀን ምናምን ዘጠኝ ቀን ምናምን ዘጠኝ ቀን ሙሉ እናንተ ትገርማላችሁ። እዚሁ ነው ያለው። ዘጠኝ ቀን ሙሉ ሳደውሉ ሳታገኙ ያው ሲሽ እንደ መከራ። ለማንኛውም አሁን አግኝቻቸዋለሁ። ቦራ እንገባና ትንሽ ቦራ ዝም ብለን። ፈታ እንላለን። ያለውን ነገር ያው ሰው የለም ያው እንደ ቀኑ ነው መሰለኝ ዛሬ ያገኘነውን ተጫወተን ዘና ብለን እንወጣለን። ከዛ በኋላ ደግሞ ወደ ምሳ ሳር በርገርን አስሞክራቸዋለሁ። እጃቸው እጂ ከዛ በኋላ ሬት ያደርጉታል። እንዴት ነው አሪፍ ነው አይደለም የሚለውን ነገር ሳር በርገርን በልታችሁ። ስለዚህ ለመጀመሪያ ጊዜ ከኔ ጋር እንሄዳለን። እሞክረዋለሁ። ከዛ ዛሬ የምትፈልጉትን ነገር እናደርጋለን ማለት ነው

ዝግጁ ናችሁ ለዚህኛው? አህ? አዝግጁ ማን ነው የሚጮህ? ይሄ ያስፈራል አንቺ አንቺ

ማየለችው አዲስ አበባ

ነው ያ እንግዲህ አሪፍ ጊዜ በራ ላይ ያሳለፍን። ካሜራ አይቻልም ብሎን ኖርማል በስልክ የቀረስኩት የቀረስኩት ኳሊቲ ከቀነሰባችሁ እንግዲህ ምንም ላደርግ አልችልም። እንዴ ነበር ግን ማንም ሚጮ የለም። በቃ እሷ ብቻ ነች እየፈራች የነበረችው። እንዳያችሁ ምንም አይልም። ርቦኛል እኔ ከስፖርት ሰርቼ ምግብ ሳልበላ ነው የምጠት አንድ ላይ በላለሁ ብዬ እዚህ ጋር አይዳችሁ እንይዝና ወደ ሳር አዲስ አበባ እንዴ ነች። ተመቻችሁ? እየወጣችሁ ነው ወይስ ወቅ ብቻ ሳትወጡ ለትሬኒንግ ብቻ። እንዴት ነው ግን ትሬኒንግ? አሪፍ ነው። አዎ ምንም አይደለም። የሰራችሁ ነው ደም ለእንትኑ ነው መሰለኝ ለታላቁ ሩጫ ምናምን ይመጣችሁት። እንዴት ነው ስንት ሰባ ምናምን ያለኝ? ልጁን ደውዬ አውርቼው ሰባ ምናምን ሆነ ነው የምንሰራው አይነት ነገር አለ። የእንትኑ መድረክ ላይ ወንዶችም አሉ ሴቶችም አንድ ላይ ተቀላቅላችሁ። አሪፍ ተመቻችሁ? ወደ ናዝሬት ትሄዳላችሁ ወይስ እዚህ? ኧረ አዳማ እዚህ ምንም አይመጣውም። ናዝሬት በስንት ጣሟ እን ስላለመዳችሁት ነ የት የምትሄዱበት የለም፣ ትሄዱበት ምናምን ለዛ ነው እንደዚ ያስጠላችሁዎ እዛ ይሻላል ብቻ አይባልም። እዚህ ጀምር እዛ ነው እኛም እንዲህ ወይ ነበር የምንለው እኮ ድሮ። አንድ ገብታችሁ ሁሉ ነገር የምታደርጉት የምትሰሩት ነገር ሲኖራችሁ ግን ይሄ ነው የሚሻለው። በተለይ ለእናንተ ዳንስ ስለሆነ የሶሻል ሚዲያ እንትኑ እንዳለ እዚሁ ነው ያለው ኮኔክሽን። እዛ እኮ ለመደነስ ብቻ ነው። ቤትና መኪና ሲኖረን እንመጣለን። ራሳችሁ ከአሁኑ አማረራችሁ? አዎ፣ ገና ሳትጀምሩት ደርሰናል። ሳር በስመ አብ እኔ ራሱ ስንጊዜ ከመጣው በስመ አብ አልገባጭ ስንጊዜ ከመጣው ደርሰናል። አሁን እሬት የምታደርጉት ከቤቱ ጭምር እስከ ምግቡ እስከ መጨረሻ ያለውን ነገር ነው። ካልተመቻችሁ መቀየር ይችላል። በመጀመሪያ ምንድን ነው ቺክን ነው ወይስ ዶሮ ወይስ ስጋ ነው የሚመቻችሁ? ዶሮ ዶሮ ማለት ነው። አይኔ አይኔ ዶሮ ነው የምበለው። ብዙ ጊዜ እኔም ዶሮ ነው የምበለው። አስጠላኝ። ዶሮ ራሷ ነው። እንግዲህ ገብተናል ሳር ገባን። ምን እንደሚበሉ ደግሞ ቼክ እናደርጋለን እኔ የተለመደው ነው የምበላው፣ ቺክን ባርበኪ ይበላለው። እሷ ደግሞ ቺክን ስማሽ ትበላለች። እሷ ኖርማል ኦኔን እሷ ደግሞ ቅቤ ምናምን ችግር የለብሽም እንደ እነሱ እዚህ ሞክረው ስለሚያውቁ እኔ ላደርግላቸው። ሁለታችሁ ቢፍ ነው ማለት ነው። እነሱ ነው ስጋ፣ እኛ ዶሮ ምን አሁን የታዘዘው የቤቱ ስፔሻል ነው። እንትኑ በኦረንጁ ትልቅ ነው ከሁሉም እንደነኝ ሲሆን ተለቅ ያለ ነው። እሱን አዝጅ ያለው ሶስት ሳር ስፔሻል። ለአንቺ ቺክን ስማሽ፣ ለእኔም እንደዛ ባርበኪው፣ ለእናንተ ደግሞ ኦኔ እና በተር ማለት ነው። ለሻቹ እኔ ምግብ አልበላሁም፣ ከስፖርት ወደዚህ ቀጥታ የመጣሁት እናንተ ቁርስ በልታችሁ አለ። ስለዚህ ሲንግል አድርጌዋለሁ። ምንም ካልሆነ ይጨመራል። የት ነው ያለነው? የት ነው ያለ ነው ሳር በርገር ያለ አሁን የቦርዋውንና የሳርን እኔ ነኝ በራሴ ምርጫ ነው ይዣቸው የመጣሁት። አሁን ደግሞ ከእናንተ የምትፈልጉበት ቦታ ደግሞ በራሳቸው አስቡና እንሄዳለን ማለት ነው። ሰዓት አላችሁለን፣ ሰዓት ቦታ ድረስ የሆነ ቦታ አስቡ እና በዚህ ነው አምገቡት እኔ እንደዛ ስለሆነ ምረጡ እናንተ በዛው እዛ አካባቢም ሊሆን ይችላል አብራሽ ሊሆን ይችላል እንግዲህ ፒያሳ ነው በዚህ አጋጣሚ ፒያሳ ላይ ነው ያረፉት ከመጡ ዘጠኝ ቀን እናም ሆኗቸዋል ለሁለት ሳምንት ነው ብሎ እንትን ያሏቸዋል በህዳር ስንት ነበር የዳራ 14 ታላቁ ሩጫ ቪዲዮ ጠብቁ። ብቼንም ሊሆን ይችላል ወይ ከነጃኒ ጋር ሊሆን ይችላል የዳራ 14 ላይ እንግዲህ ይጨፍራሉ ይጨፍራሉ ይደንሳሉ፣ ይወዛወዛሉ። ግን ዳንስ ከጀመርሽ ስንት ጊዜ ነሽ?

እንጂ መንገዱ ከዚህ ሀገር ወደ ሌላ ሀገር ነው የመሰለን። ያለው በጣም ሩቅ ነው ነው ወይስ መንገዱ በጣም ሩቅ ነው? አዎ ኦኬ። ፓስፖርት ያስፈልጋል። አንድ አምስት ቀን ይቀራል። ማንኛውም አን ለፊት ዶዎች፣ ምግቡ ሲመጣ ደግሞ እንገናኛለን። ባይገርማችሁ ይኸው ምግቡ ከመጣ ቆየ፣ እነሱ ሽንት ቤት ገብተው ፎቶ እየተነሱ አልመጡም እስካሁን ምንም ከደረሱ ደረሱ ነው። አንድ ሰው ብቻ ነው የመጣ። መብላት ያማረ እንደዚህ ቀርሞ ይገኛል። አራባቸውም እነሱ ምን ነው

ያው በላን። እኔ በቃኝ። ትንሽ ነው ነገሩ የቀረው። እሷ እንኳን ምንም የለም። የነሱስ እንደውም እንደ ራባችሁ አልበላችሁትም። እሱ እንዴት ነው ነገር ሳር ሶስ የራሱ የቤቱ ሶስ ነው። የኔ እንደው ታቁታላችሁ። ወደ አንቺ ስመጣ ረዱ እንዴት ነው? ከአስጠላሽ ወይ ደግሞ ካልተመቸሽ ነገር እንጀምር። ይሄ ነገር ሶሱ አዎ፣ ሌላ ነገር። ኦኬ፣ የሳር ስፔሻል ሶሱ አልተመቸሽም ማለት ነው። አይፈረድም ሶሱ አሁን እንደ ሁሉም ሰው ስለሆነ ሶሱ የሚወደውም አለ ማይወደውም ይኖራል እሺ ሌላውስ ሌላው በቃ አሪፍ ነው ሁሉም አሪፍ ነው ግን አልበላሽም ቺፕስ ቺፕስ ሲሆን ብቻ አይበላሽም እሺ አለ አንቺ ጋር እንደው የለም እኮ ያስታውቃል። ቺፕሱን ያልተመቸሽ፣ ሌላ ነገር ነገር ነው። ጠጣን እና ሰዓት ሰዓት የተገናኙ ቦራ እንግዲህ አላስቀረጽ ብሎን ካሜራ በስልክ ነው የቀረጽኩት። ከደበዘዘ ኳሊቲ ምናምን ከወረደባችሁ በኖርማል በትንሽ የስልክ ስለሆነ ነው። ግን የሆነ የሆነ ፍትጅ አስገባላችኋለሁ። ሌላውን እንግዲህ ሳር በላ ለመጀመሪያ ጊዜ ነው መጣችሁ የሞከራችሁት? እሺ ከአስር ስንት? ዘጠኝ ነው አስር ነው። ደስ ይላል። ትንሽ ያስፈራል እንጂ ያስፈራል፣ ትንሽ የቱ የቱ ነው ያስፈራሽ? የሽክርክሪቱ ነው? አዎ፣ ይሄ መጀመሪያ መጀመሪያ ላይ ዝም ብሎ ክቡሱ እሱ ነው። እሱ በደንብ ያስፈራሽ ያኛው ነው ማለት የትኛው የመጨረሻ ይደራገኑ እሱ ብቻ እንጂ ሌላው መጨረሻ በጣም እየጮሽ ነበር ያስታውቃል። አስራ አራተኛ ወለድኩ እያልሽ ነበር። ምን እንደወለድሽ እሱ ፈጣሪ የሚያውቀው ብቻ። አሪፍ ነው። ሁሉም እንዴ ነው ውላችሁ? እንዴ ነበር? ብዙም ሰዓት እረፍት ሆን እንጂ ከዚህ በኋላ ሌላ ምናሳልፍ ነበር ያው ግን በዚህ ሌላ ጊዜ ከተመቻችሁ እንገናኛለን። በሌላ ጊዜ አይኒ የምታያቸው እንቢያቸው እስቲ ምን የዛሬ ቪዲዮችን የዛሬ ቆይታችን ይህንን ይመስላል። ምን እንዳይረሳ ሰብስክራይብ ማድረግ እንዳይረሳ። ወዳቸዋለሁ። አዎ ያዘው።